እጁሉ ቀሳይ የመጣችባትን አውቃታለሁ። እንደው ተሽከርክረህ ተሽከርክረህ ተሽከርክረህ የጧቱ ማታይ ደግሞ ማለት ጀምእያ ፈቅጄ ከልክ ያለሁና እንጂ ሌላ እኮ አይደለም፣ ሌላ አይደለም። ጀምእያ መጀመሪያ ላይ አይው ጀምእዮች፣ ካልደውም ዴሴ እንደመጣሁ ማለት ነው። ከዩኒቨርሲቲ ተመርቄ ወደ እንትን ሶቃ መጥቼ ነበረ እዚህ ማለት ነው ወዴ ምናምን ታውቃላችሁ። ከወዴ እየወጣ ሶቃ ሶቃ ቀርቼ ወደ ሌላ ቦታ እንትና ስራ ለመወዳደር ብዬ ወደ እንትና ሄጄ ነበር። ላይ ወልድያ ወልድያ አልኩና ስራ ለመወዳደር ነበር። አይ አጅነብይ ጋር አክተላጥ ነው ምናምን ነገር ሲሉ፣ በቃ ይቅርብኝ። ሌላ ዲዛይን ቢሮ ደሴ ልወዳደር አልኩና ወደ ደሴ ስመጣ ወንድሞችን የተወሰኑ ወንድሞችን አገኘሁ ደሴ እንደው ደግሞ መተህ ብታይና የሆነ ነገር አሉ። እሺ አልኩ። ፕሮግራሙን ልክ መናኸሪያ ተቀበሉኝ። ገባን ቤት ውስጥ ወንድሞች ስድስት ሰባት ምናምን አካባቢ ናቸው። ቁጭ ብለን አወራን እንደው ስለ መንሃጅ ሁኔታ የዛን ጊዜ አሁን እኛ እነማን ጋር ነው ጀምዕዮች፣ ጀምዕዮች የሚባሉት ጋር ነው አብሬ አብሬ ያለሁት ማለት ነው። እና እንደው ቄራ ብንጀምር ደሴ ዴስ ላይ ነው ጦሩ ነው የዛን ጊዜ። ደግሞ የአህባሽ ትኩሳት ነበረ። ብዙ ሰው ታስሯል፣ ብዙ ደግሞ ለቆ ሄዷል ወደ አረብ እና እሺ ቤት እናገኛለን፣ ሰው ታገኛላቸው አልኳቸው። እንከራያለን። እሺ አሬራ ሰፈር የሚባለው ቤቴ ውስጥ ተከራየ ጀመር። በሁለተኛው ቀን ቤቱ ሞላ። ወጣቱ በጣም ናፍቆታለው። አቂዳ አቂዳ ነው። እንደው ቃውቲ ዩኒቨርሲቲ ተማሪ፣ መንግስት ሠራተኛ ምን ካደፈ እንዳለ ማለት ነው። በዛ መጨረሻ ላይ ስንመለከት አዲስ አበባ ላይ ያሉት ጀምዕዮቹ ሁለት እንደሆኑ እናቃለን። ጭምጭምተዋል። እንደውን ጋዲባ ይወጣም ዛን ጊዜ የዛን ጊዜ አሸዋ ሜዳ የሚባሉትና እነ እብኑ መስዑዶች ተብሎ ሁለት ተሰንጥቋል። እብኑ መስዑዶቹ ምራቋጥ ያደረጉ ረጋ ያሉ የሚመለከቱ በማለት ሂሳብ ተወስዷል። ሂክማ አላቸው በማለት እነዚህኞቹ ወጣት ወጣት ይሉናል። እኛ ደግሞ በዚህ ጎር ቆራለን። ተመልከት እዛው ራሱ ጥሩ ማለት ሆነን ማለት ነው። እና በዚህ ሁኔታ ላይ እያለን ከነዚህኞቹ በኩል ያለውን ነበር። በዴሴ ራሱን ጋብዝ የጋበዝ ናቸው መጡ። ዳዕዋ ተደረገ እና ይህ የህዋ አካል አሁን እንደዚህ የሚሉኝ ዋናው ትልቁ እንዲህ ነበር ያለው። እኛ ከነቀምት ጅምዕያ አምጥተን ወንድሞች አምጥተው ያው እኛም ያው አምጥተን እየተጠቀምን ነው አለ። እየተጠቀምን ነው እናንተን እንትና ላይ በአሬራ ላይ ቅራአት ከከለከሏችሁ ጅምዕያ ብታወጡ ጥሩ ነው አለ። ከየት የመጣ ነው? ከነቀምት። እንግዲህ የዛን ጊዜ ድንግጣል ነው። እኔ ውስጤ ደነገጠ። በጣም ደነገጥኩ። ለምን ከዛም በፊት ጭቅጭቅ እንደተነሳባት አውቃለሁ። ጀምዕያ በጀምዕያ ጭቅጭቅ ተነስቶ እርሻ ሰብል የሚባል መስጊድ እያቀራሁኝ እያለ ሀዳድያና ጀምዕያ እያሉ ይጭቃጭቃሉ፣ ተማሪዎች ማለት ነው። መካከል ላይ ገባሁና አንቺ ጀምዕያ ጀምዕያ የምትይው የፈቀዱት እኮ ኢብኑ ባዝ ናቸው የፈቀዱት ማሞቅ እኮ ናቸው የፈቀዱት ኢብኑ ዑሰይሚን እኮ ናቸው፣ ለምንድነው ጀምዕያ ጀምዕያ እያልሽ ምትጨቀጭቂው? ብዬ ይህን ተናግሬ ባይሆን እንያት እኔም አላየዋትም እስካሁን ዲሞክራሲ ውስጥ ገብታ ከሆነ እንዋጋታለን። ይህም ብዬ ተናግሬያለሁ። ወደፊት ያለው አንድ ሰዓት ከሰላሳ 30 ደቂቃ ነው ያወራሁት። አንድ ሰዓት ከሰላሳ ሰውን አይደለም የለቀቁ ጀሚያ አንቺ ጀሚያ የፈቀዱ እያሉ እንዴት እንደስ ያለሽ የምትለው አንቆረጥ ኋላ ስከለክል ይቺና መጡና እውጣት ትፈቅዶ ነበር ማታ ከለከላ አንድ ነገር ያዙልኝማ ይችን እንደተናገርኩኝ ኋላ ላይ ጀምዕያዋን ያወጣት ሰውዬ ራሱ ጋር ተገናኘው በአካል ከየት የመጣ ነው የነቅም የታገኘው ሴ የአሬራ መስጂድ ተገናኝታችሁ ምን ተባባላችሁ? ይቺ ጀም የምታወጧት እንዴት ናት አልኩት። አሁን ገና ኢልም ልከሰም እንዴ ነው እንዴት ነው የምታወጣት? እንደዚህ ነው እንደዚህ ነው እንደ ዲሞክራሲ ትገባለች? አዎ ትገባለች። እንደዛ ነው አዎ። በቃ ይስተከላ አላህን ፍራ አትስጥ። ለሀይቆ ይሰጥ ነበር የመጣው። አላህን ፍራ አትስጥ። መጨረሻ ላይ በዛው ሰሞን ግብ እንትን ተነሳ፣ ኺላፍ ተነሳ። እዚህ ውስጥ ማን ገባ እንነዚህ አይነት ከሆነ ጀመያ ወነ ብላ አደጋ ውስጥ ነው ያለ ነው። በቃ ይህ ነገር ተሰማ። መጨረሻ ላይ እኛ እርስበርሳችን ተመካከሉ ወንድሞች ጋር እዛ ውስጥ መግባት የለብን ነው፣ አደጋ አደጋ ነው፣ ይቅርብን። ስለዚህ ይህን ነገር ተነጋገር። መጨረሻ ላይ ደግሞ አጣዬ ይህ ሰውዬ ደስ የመጣው ለካ አጣዬ ሰጥቷቸዋል በአርባ ምናምን ሺህ ብር እሱ ፍቃዱን ከፌዴራል አውጥቶ ፍቃድ ነው የሚሸጠው፣ ነጋዴ ነው፣ የፍቃድ ነጋዴ ተጓባና ከፌዴራል ያወጣው እና ሶስት ፔጅ ላኩ ከ ካጣይ ስናየው እኛ በሰጠናቸው ደንብ መሰረት ይላል። ጉድ በሌሄል ለምን ቃይዳ ነዋ። እኛ በሰጠናችሁ ደንብ መሰረት ተንቀሳቀሱ ማለት ዳዕዋህን የሚገዛው ሌላ አካል፣ የሚያስተዳድረው ሌላ አካል። ሁለተኛው ፔጅ ላይ እንገባለን። የህጎች ሁሉ የበላይ የሆነውን ህግ በማክበር እና በማስከበር እንተባበራለን ብሎ ማህተም አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። አግ አስተማሪ እኮ ነኝ ተገደህ ልትኖር ትችላለህ። ተገደህ ፖሊስ ጣቢያ ልትሄድ ትችላለህ። ተገደህ የሆነ ነገር ሊመጣ ይችላል። እቢሮ ላይ ግን ያላስገደጅ፣ የህጎች ሁሉ የበላይ የሆነውን ህግ ብዬ ወላ ለህገ መንግስት እውቅና አልሰጥም። ቁርአን እያለ ሀዲስ እያለ እዚህ ላይ ትገባላችሁ፣ ታዋቂ አስተማሪ ሆናችሁ። እንደዚህ ነው እንዴ? በቃ በቃ በቃ፣ ተለያየ። ሀዛ ፊራቁ በይኒ ወበይነኩም፣ በእኔና በእናንተ መካከል እስከዚህ ድረስ ነው የምንሄደው። አለቀ። ቱብቱ ኢለላህ ወረጃዕቱ አን ቀውሊ፣ ከዛ ንግግር ተውበት አድርጌ ያለሁ

ፈቀድ ወ ደግሞ አንድ ሰው እንደዚህ ምን ዝም ብለህ ትሳሳታለህ? ከኔ በላይ ያሉት እኮ ይሳሳታሉ። እንዲህ ይላሉ። ኢማም ኢብኑ ባዝ እኮ አልኩህ፣ ቅድም ፈትዋ ሰጥቶ ተብለህ ጥሩናት ብለው እንደገና ቀየሩ። ሙፍቲው ነው የምልህ ሙፍቲው፣ ጠቅላዩ ሙፍቲ፣ ጠቅላዩ ሙፍቲ ታላቁ መሀመድ

ወደ ሐቅ መምጣት መሯሯት የቷት ማታ ማይደግም ይባላል። አያስልም አላህን፣ በዚህ ሰዎችን በቃ ነበር ስተት ነው። ቱብቱ ላ ወረጃእቱ ላ አለቀ በቃ። እነ እብኑልቀይም ሱፍይ ነበሩ፣ ከሱፍይነት ወደ አህልሱና መጡ። ትናንትና እንትን ይቻላል እያልክ በሱፍይነት ጊዜ ስትናገር ዛሬ ላይ ማታ ላይ እነ መሐመድ አሊ አደም እሱ ቢይጋ ኮነ ይቀር ሄዱ ሰዑድ አቂዳ ተሰካከሉ አቂዳ አህሊ ሱነቱ ወል ጀማዓ ፍቅድ ማያደርጉ ትናንትና ጫስ ሲቅም ኖሮ አሁን እንደገና ጫስ ከልከም ይላል ለሚለው ሰዓት ገባም ሸው ተውበት ካደረገ አንድ ሰው ተውበት አደረገ። ዑመር ከምንድን ነው የመጣው ከሽርክ አይደል እንዴ? ኻሊድ ከምንድን ነው የመጣው ከሽርክ አይደል እንዴ? የረሱል ሷቢዎች ብዙዎቹ ከየት ነው የመጡት ከሽርክ። የጧት ሌላ ማታ ሌላ፣ ስለዚህ አትልም።